ሁሉም የፈለገውን እስከሚያገኝ ድረስ ከደረጃው ዝቅ ብሎ ይገኛል። ልዑልም ናቲ በህይወት አለ ስላለው ኢዛና እውነት መስሎት እውነትህን ነው፣ የት ነው ያለው ወንድሜ አገናኘኝ፣ የት ነው በሚለው ሰዓት ኢዛና ለመመጻደቅ ይፈልጋል። ተረጋጋ እንጂ፣ ረጋ በል ይኸውልህ፣ እስኪ ከተቀመጥክበት ተነሳ ይለውና በጥፊ ይለዋል ልዑልን። ልዑልም የፈለገውን እስከሚያገኝ ድረስ መቶን ተቋቁሞ እባክ ያለበት ንገረኝ፣ እያለው ኢዛና ጥሎት ይሄዳል። ይሁንና ለሁል ከዚህ በፊት ጀግና ነበረ፣ ምላስ ቆርጦ ምላሱን የሚያስበላ ጀግና ነበር። ነገር ግን አሁን በወንድሙ መጥፋት ተማርኳል። ነገር ግን ኢዛና የልብ ዓይነ ደረቅ መልሶ ልብ ያደርቅ ይባላል። ወንድሙን ከገደለ በኋላ አሁን ላይ ግን ራሱ ጀግና ጀግና እያጫወተው ይገኛል። ይሁንና አሁን እንግዲህ ዜማዬ ባለመሞቷ በጣም ደስ ብሎኛል። በእርግጥ ዜማዬ ከመጣች በኋላ ቪዲዮ ሰረች አላቅም፣ ያው ስላልተመቻቸልኝ ነበረ። ዜማዬ በህይወት በመኖሯ በጣም ደስ ብሎኛል። በእርግጥ እንዳልሞተችም አውቃለሁ ማለት ነው። እና ቪዲዮም ሰርቻላችሁ ነበረ። ለማንኛቸውም ዜማዬ እንግዲህ በህይወት አለች። ነገር ግን አቤኒ ሲያንጎራጉር ሲዘፍንላ ተደብቃ እያዳመጠችው ነው። ልክ መጀመሪያ እንደምታደርገው ሁሉ አሁንም እያደረገች ነው። የኔ ፍቅር አንድ ቀን መገናኘታችን አይቀርም፣ እስከዛው ድረስ ግን ራስህን ጠብቅ እያለች ባይሰማትም፣ ራስህን ጠብቅ አንድ ቀን እንገናኛለን አቤኒ ሲያንጎረጉርላ ዜማዬ መስማት አቅቷት እንባዎቿን እርግፍ እርግፍ እያደረገች ነበር። ነገር ግን ዜማዬን ተደብቃ ስትመለከት እድል ታያታለች። ይች ደግሞ ማናት? ያ ልጅ ነው እንዴ ለስለላ ወደ አቤኒ ልኳት ነው እንዴ? ይህንን ነገርማ ማጣራት አለብኝ እያለች እድል እየገሰገሰች ወደ ዜማዬ ትሄዳለች። ይህንን ያየው ያየው ልዑል ደሞ ፈጠን ፈጠን ብሎ ወደ እድል ይሄዳል። እድል ዘንድ ከደረሰ በኋላ ምን ልታረግ ነው እዚህ የመጣሽው? ይላታል። እሱም አንተስ፣ እሷ ደሞ ምን ልታረግ ነው አንተስ እዚህ የመጣኸው? ምን ታረጋለህ? ምን ታረጊ ያለች ሲባባሉ እኔ እኮ ሰፈሬ እዚህ አካባቢ ነው ትለዋለች። እሱ ታዲያ ለመጣራት ዜማየን ለመጣራት ቢሞክርም ግራ ገብቶት አይ መጣራት እንደሌለበት ለራሱ ይነግርና ልክ ጉንፋን እንደያዘው ሰው እሁ ይላል። ያኔ ታዲያ ዜማ የተነቃና ቶሎ ብላ ማስኳን ለብሳ ከዛ ግድም ትሄዳለች። ወሬውን ቀጠል ያደርግና እድል ምን ልታረጊ ነው? ምን አዲስ ነገርስ አለ ስለወንድሜ ይላታል። እንዴ ስለወንድሜ ምን አዲስ ነገር ሊኖር ይችላል? ቆይ ስለወንድሜ ህማ ሁኔታ ትናንት ነገር ነበር እንዴ? እጅን ያስገባውን ነገር ለቀቀው ስለዘ ጥፋቱ ያንተ ነው። ለይዛናት ችግር የለውም ታዩ፣ የትም አያመልጠኝም ሁሌም ቢሆን በጀ ነው ይላታል። አንቺ ግን ወንድሜ የሆነ ነገር እንዳደረገው እርግጠኛ ነሽ እንዴ? ይላታል። እንዴ እኔ ግን እርግጠኛ አይደለሁም ወንድሜ በህይወት ያለ እየመሰለኝ ነው በሚላት ሰዓት ነው እንዴ እንደዛ ነው። እንደዛ ከሆነ በጣም ደስ ይላል ትለዋለች። ነገር ግን ኢዛና ምንም ስለ ናቲ የሚያውቀው ነገር የለም። ምክንያቱም ደግሞ መድኃኒት ስትሰቶት ሊሞት እያጣጣረ በነበረበት ሰዓት ነው ኢዛና ጥሎት የሄደው። አሁን እንግዲህ ኢዛና አላማው አንድ እና አንድ ነው። አንደኛ ልዑል ሊገለው ይፈልጋል። ምክንያቱም ደግሞ ናቶሎ ወንድምህን ላሳይ ይለውና የሆነ ቦታ ወስዶ ሊገለው ይፈልጋል ማለት ነው። ይሄንን ነገር ጥንቃቄ ማድረግ አለበት። ነገር ግን ለዜማ ነግሯታል፣ ልዑል ማለት ነው። ስለ ወንድሜ እኮ የሆነ ነገር ሰማውኝ እና ወንድሜ በህይወት እንዲያላወኩኝ ይላታል። እንዴ ምን ማለት ነው ትላለች። ምክንያቱም ዜማዬ አልተዋጣላትም ይሄ ነገር። ይኸውልህ፣ ይሄ ነገር አውቆ ወጥመድ እየጠመደልህ ነው ወጥመድ እያዘጋጀልህ ነው፣ ጥንቃቄ ማድረግ አለብህ ትለዋለች። ምክንያቱም የእድልንና የኢዛናን ተንኮል ጠንቅቃ ስለምታቅ ዜማዬ። ልዑል ግን አላወቀም። ኑሃ የዜማዬን እና የናቲን ሁኔታ ታውቃለች እድልና ኢዛና እንደገደሏቸው ስላየች ይህን ሁኔታ ለያዳ ለመናገር ወስና፣ ነገር ግን ደግሞ ወንድሟ እንዳትናገሪ ብሎ ስላስፈራራት ግራ ተጋብታለች። ይህን እነግረዋለሁ ብላ በቀጠረችበት ሰዓት ስታስበው ይሄ ነገር አደገኛ እንደሆነ ይገባታል። ለምንድን ነው ምንድን ነው እየጨነቀች ለምናት ነግሪኝም በሚላት ሰዓት ግን ግራ ገባት። ምን አይነት መልስ እንደምሰጠው ግራ ሲገባት አፈቅረሃለሁ ብላ ነበር የተናገረችው። ነገር ግን የአዳኒ ማፈቅርሻለሁ አላት። ይሁንና አፈቅረሃለሁ ብላ ልትናገር ብቻ እንዲያልሆነ የመጣችው ገብቶታል እና በዛሬው ክፍልም ይኸውልሽ የሆንሽው ነገር አለ ያስጨነቀሽ ነገር አለ። እኔ እኮ ፍቅርሽን ስቀበል እኮ ፍቅረኛሽ ብቻ ሳልሆን የጨነቀሽ ስጨንቅሽ ሊጨነቅ ስትደሰች ልደሰት እኮ ነው። ለምንድን ነው ያስጨነቀሽ ነገር ማትናገርኝ? በሚል ያስጨነቀኝ ነገር የለም ትለዋለች። አይ እንዲያለ ያስታውቃል ያስጨነቀች ነገርም አለ ነገር ግን መናገር አልፈለግሽም እንጂ ይላታል። እሱ ጋር ከተለያየች በኋላ ቆይ ለምንድን ነው ምን አይነት ራስ ወዳድ በሆን ነው ያዳ፣ እንደዛ እየተጨናነቀ እንደዛ ምን ሆነች ነው እያለ እየጠየቀኝ ለምንድን ነው ማልናገረው እያለች ራሷን እያጨናነቀች ቁጭ ብላ እያሰበች በነበረችበት ሰዓት ድንገት ከኋላ መጥቶ የኔ ፍቅር ብሎ ያስደነግጣታል። ታዲያ ቆየውብሽ እንዴ የኔ ፍቅር ይላታል። አይ ብዙም አልቆየም ትለዋለች እሷም። ታዲያ ቆይ አንች ምን ሆነች ነው የኔ ፍቅር አረ፣ ምንም አልሆንኩም፣ ምንም አልሆንኩም ትለዋለች እሷ ግን ያው ባለመናገሯ እየጸጸታ ትገኛለች። ወንድሟ እናቷ ስለታመመች ወንድሟ ይሄን ብር ተቀብለን እናታችን ያሳክማታለን ብሎ ቃል ስላስገባት ነው። ነገር ግን ድልና ይዛና ብሩን አይሰጧትም። ምክንያቱም ኑሃ እውነቱን መናገር ነበረባት። እውነቱን ተናግራ ብታርፍ ከጭንቀትም ከጸጸትም ብታርፍ ይሻላታል። ለምን ወንድሟ ያንን ብር አያገኝም። አሁን ላይ እድል ለወንድሟ ለኑሃ ወንድም የፈለግከውን ማድረግ ትችላለህ፣ እንዲያውም ለራሴ ለነገረዋለሁኝ ለአቤኒ ያለውን ነገር ተናግሬ እሱ እንዳደረገኝ እንዳደረገኝ ያደረገኛል፣ እስር ቤት ተገባው መገባሉ። ስለዚህ መለሰ ስልክ እንዳደውልል ብላ የኑሃን ወንድም አስጠንቀቀዋለች። ስለዚህ ኑሃ ያለት አማራጭ አሁን ለያዳ ያለውን ነገር እውነቱን መናገር ነው ያለባት። በኋላ ጊዜው ከሄደ በኋላ ብትናገርም እሷኑ ጥፋተኛ ያደርጓታል። ለምንድን ነው እስከ ዛሬ ድረስ ያልተናገርሽው ሽ ይሄን ሁሉ እኛ ተጨንቀን እየፈለግን እያለ ለምን ደበቅሽ? ብለው ከኖሃ ጋር መጣላታቸው አይቀርም፣ ያዳም ሆነ አቤኒ። እንግዲህ ዜማዬና ልዑል ሶስተኛውን አካል እየፈለጉ ይገኛሉ። ሶስተኛው አካል እንግዲህ ያው ተመልካችም አላወቀውም፣ ፊቱን ሸፍኖ ነው እየተንቀሳቀሰ ያለው፣ እድልና ኢዛናን እያስፈራራቸው ያለው ማለት ነው። ግን ድል ደውላ የውል ከዚህ በኋላ ከዚህ ነገር ማውጣት ፈልጋለሁ። አውጣኝ፣ ከዚህ በኋላ መጨናነቅ የለብኝም። አንተ ነህ ይህን አድርጉ ብለ ይህን ነገር ልናደርግ የቻልነው ፣ ስለዚህ ራስህ መቻል አለብህ። እኛን አውጣን፣ በተለይ እኔን ከዚህ ጉድ አውጣኝ እያለች እየለመነችው ትገኛለች። አይዞች ልና አቤኒ ልናዳ ምንም መጨናነቅ የለብሽም አንቺ መጨነቅ የለብሽም ሁሉን ነገር ለእኔ ተይው እያላት። ምን ቢሆንም ግን እድል እየተጨናነቀ ትገኛለች። አሁን ሁሉንም ነገር ለአቤኒ ለመናገር ወስናለች። ትነግረዋለች አትነግረውም የሚለውን ያው በቀጣይ ክፍል ሀምሳ ሶስት ነው የምናየው። ዜማ እንግዲህ ተሸፍና እድል ልትደርስባት ስለነበረ ከዛም በኋላ ከተመለሱ በኋላ እንግዲህ ለቆሌውልሽ እንደዚ ተሸፋፍነሽ መታየት የለብሽም። ራስሽ መጠበቅ አለብሽ በሚል አሳታ። ልክ ነህ ትለዋለች። አሁን ራሱ እኮ እድል ለትንሽ ይደርስብሽ ነበረ። እድል ደግሞ ካየችሽ እስካሁን ድረስ የለፋንበት ስራ ገደል ገብቶ ነበረ። ስለዚህ መጠንቀቅ አለብሽ። ዜማዬም ታዲያ አዎ፣ ልክ ነህ ከዚ በኋላ መጠንቀቅ አለብኝ። ግን አዲስ የነገረች ነገር አለ እንዴ? ኧረች መርዝናት እንዲሁ ሁሉ ነገር፣ እያንዳንዱ ነገር እየተጠና ነገር ነው። ስለዚህ ድብቅ ሚስጥር ያዥናት እንግዲህ። ዜማየም እሱንማው አየሁት እኮ አንተ ባደርስልኝ ጊዜ፣ ያን ጊዜ በቁሜ ቀብረው የነበረ አንተ ነህ ደርሰ ህይወቴን ያተረፍክልኝ። እና ከዚህ በፊት ያሳለፈችውን ነገር ስታስታውስ፣ ያን የታዲያ በቢላዋ ወቅተው የጣሏት ጊዜ ልዑል ነበር ያነሳት አንቺ ዜማ አንቺ ዜማ እያለ ወደ ሆስፒታል ይዟት ሄደው። ምክንያቱም ደግሞ ያን ጊዜ ናቲ መርዝ የጠጣ ጊዜ ልዑል እና ናቲ በስልክ እያወሩ ነበረ። ነገር ግን የተፈጠረውን ነገር በሙሉ ልዑል ስልክ ውስጥ ሆኖ እያዳመጠ ነበረ። እባክህ ይዛና አትግደለኝ፣ እባክህ ይዛና እያለ እየተማጸነ የነበረውን ድምፅ በሙሉ ልዑል ያውቃል። ነገር ግን ያው እንግዲህ አውቆ እንዳላወቀ ሆኖ ነበረ። ኢዛናን እባክህ ወንድሜ የት እንዳለ ንገረኝ እያለ እየተማጸነ የነበረው ግን እውነቱን ያውቃል። ያኔ ደግሞ ሶስተኛውን አካል ለማወቅ ሲባል ነው ልክ አውቆ እንዳላወቀ እየሰራ የነበረው በነገራችን ላይ ሶስተኛው አካል እንግዲህ ታውቆ ዜማና አቤኒ እንዲገናኙ እንፈልጋለን ለማንኛቸውም ፍትህ ለአቤኒ ምክንያቱም ዜማይ እንኳን አሁን የአይኗን ራብ እያስታገሰ ትገኛለች አሁን የሚያሳዝነው አቤኒ ነው አቤኒ ነው ያዳም እየተጨነቀ ያለው ለአቤኒ ነው ምክንያቱም ዜማዬ ትሞት ትኑር አይታወቅም። አቤኔ በተስፋ እየጠበቀ ተሰቃየ። እንዲያው ምን ይሻለኛል ጓደኛ እያለ እያዘነ ያለው ያዳራሱ ማለት ነው። ዜማዬ ያው እንግዲህ እየሄደች እየተደበቀች እየተመለከተችው ነው። አቤኔ ግን ምንም የሚያውቀው ነገር የለም። እንዲያው በስልክ እንኳን እንደውላ በሕይወት እንዳለች ብታሳውቀው ጥሩ ነበር፣ በአካል እንኳን ባይገናኙ ማለት ነው። ይህንን ነገር ለማንም እንዳትናገር ሚስጥር ነው። እኔ ራሴ ስመጣ ሰርፕራይዝ አደርጋለሁ። በህይወት እንዳለው ለማንም እንዳትናገር ብላ ድምጿን ብታሰማው ላቤኔ አሪፍ ነው ብዬ አስባለሁ። እናንተስ ምን ታስባላችሁ? ለማንኛውም ቀጣይ ክፍል ሀምሳ ሶስት እንጠብቃለን። እንደዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር ማድረጋችሁን አትርሱ። ዜማዬ አሁን ላይ ዴና እየሄደ ነው። እየመጡልን ነው፣ ጠፍተው ሰንብተው ነበረ።